መሰረት ነኝ። እንዴት ናችሁ ተከታታዮቼ? እኔ እግዚአብሔር ይመስገን ደህና ነኝ። የጾም ጣፋጭ የአትክልት ሾርባ ነው የምንሰራው። አሁን ወደ ግብአቱ፣ ግብአቱ ዝኩኒ አንድ ዝኩኒ ነው። እዚጋ ዝኩኒ ያለ አንድ ድምብላል ቅጠልና የድምብላል ቅጠሉና ከርሰል አለ የሰለሪ ይሄው ግንድ አለ፣ ነጭ ሽንኩርት፣ ጨው፣ የስጋ መጥበሻ፣ ቆንጆ ዘይት፣ ካሮት፣ ሽንኩርት፣ ቲማቲም፣ አንድ ድንች፣ ሁለት ይሄ ደግሞ ዳቦ ነው፣ ገና ቶስት የሚደረግ ነው። ወደ ሰዋችን፣ እሺ ደስታችንን

ሽንኩርታችን ትንሽ ተበስተ ካለ ነጭ ሽንኩርታችንን ጋርደስም ቢደረግ ችግር የለም። ለምን በኋላ ስሙዝ ነው ስለሚፈጅ ባሮ ሽንኩርታችንን ጨምራለን። የሰለሪ ግንዱ ቅጠሎቹ ያው የሾርባ ስለሆኑ ያጣፍቃሉ። ቆንጆ ነው የሚያደርጉት። ቅመሞቹን የስጋ መጥበሻው ወንዶ ጨው ይገባል። ትንሽ በሰል ካሮታችንን ሁሉም የተፈጥሮ አትክልት ስለሆነ ለጤናችን በጣም ቆንጆ ነው። አሁን የጾም ወቅት ስለሆነ ሾርባዎች አስፈላጊ እንዳያርብን ቴስቱን እንዳይቀይርብን ማመሳላችንን አንዘምባ ቲማቱናችንን አንድ

በጣም ጣፋጭ ነው። በየቤታችን ሰርተን እንጠምስ ነው። ቆማሙን ፈርሰልና ድንብላል ቅጠሉን ጨምር፣ አንድ ላይ ሲሆን ቆንጆ ይጣፈጣል። ትንሽ ድንቹ ተለቅ ተለቅ ስላለ ትንሽ ሰልበል ጨው እንደ ፍላጎታችን ተመሰን መጨመር እንችላለን። ደቃለ ጥርስ እስሙዝ መሆን የለበትም። በሀይል አሁን ፍኖኋችንን እንጨምራለን። ባቂ ነው የምንለው እንጠብቀዋለን አንድ አስር ደቂቃ በዚህ በኩል ደግሞ ዳቧችንም ውስጥ እናረጋለን። የስከምደስ ይልልን ዘይት በትንሹ ለምን ሾርባውን አለው አትክልቱ ራሱ ዘይት አለው ትንሽ ቁንዶና ጨው ጨመር ዳቧችንን እንጨምራለን ብለዋል መጥበሻው። ዳቧችንን ቶስት አድርገን ከሾርባው ላይ ጣል ጣል አድርገን አብረን እንበላለን። በጾም ወቅት ሾርባ ቆንጆ ነው። የቤታችን እንደዚህ አድርገን በአማረ ሁኔታ መብላ ጭዋችንን እንቀምሳለን። ለእኔ በቂ ነው። ቅመሙ በጣም ይጣፍጣል። አብሶ ድንብላል ድንብላል ቅጠል በጣም በጣም ለሾርባ አሪፍ ነው። ፐርሰሊ ሰለሪ የሚባሉ አሉ ያጣፍጣሉ። ድንብላል ቅጠል ደግሞ አሳ ስንገዛ በየቤታችን ማጠቢያ ነው። በጣም ይለውጠዋል። ቆንጆ ነው ድንብላል ፐርሰል ሰለሪ፣ ላውሮ ላውሮ ይሄ ሩዝ ውስጥ የሚገባ እነሱ እነሱ በጣም ጣፋጭ ናቸው፣ ቆንጆ ናቸው። እየደረሰልን ነው። ምንድን ነው ቶስት የምናደርገው ሾርባ ውስጥ አንድ ጣል ስናደርገው እንትን እንዳይል ዝልፍልፍ እንዳይል ነገር ነው። ዳቦ አንድም አባያ ነው። ሁለትም ያው እንትን ጠንከረ ስለሚል ቆንጆ የሚያረግ እና እሳታችንን ለሱ እናጠፋለን። በግለቱ ወቅሮ ደርቅ ሾርባችን ይሄ መስሎ ደርሷል። ዘይት አልበዛ ምናልለ በጣም አሪፍ ነው። የአትክልት ብዛት ቆንጆ ነው። ሙዚ ሲሆን ደግሞ በጣም በጣም ቆንጆ በየቤታችን እችችን ሆድ አይሞላም፣ ሆድ ላይ አይከብድም። ሾርባ በጣም አሪፍ ነው። ቆንጆ ነው። አሁን ደርሶልናል፣ ሁሉ ነገር አልቋል። ይሄንን በጁስ ማሽን አብረደን በጁስ ማሽን ስለምንፈጭ አብራችሁ ነው ስለ ድምፁ ይቅርታ።

ስራችንን ከወደዳችሁ ላይክ ለሰዎች እንዲደርስ ደግሞ ሼር ልታረጉልን ደስ ይለናል። አበረታቱ። የቆንጆ ሾርባ ንፍረቱን በልኩ አሪፍ፣ ቆንጆ ነው ቅመሙ ምኑም። ይሄ ለምሳው በቂ የሾርባ ሰሃናችንን እናቀርባለን። ቆንጆ ወፈር ያለ ሾርባ ይሄው። አትክልቶቹም እየታዩ መሆን አለበት። ለጥርስም ቆንጆ ለልጆች ሲሆን ደግሞ ማድቀቅ ከዚህ የበለጠ መፍጨት በቂ ነው። ቅድም ስለበሰለ እሳታችንን አጥፍተናል፣ እናወርደው

ለአንድ ሰው በጣም ቆንጆ ብላል። በላዩ ላይ ስነስ አድርገን ዳቦ ቶስት ያደረግነውን ዳቦ ማባያ ነው። እንደዚህ ይቀመሳል። አሪፍ ነው። ይጣፍጣል። ይህንን ይመስላል። በየቤታችሁ ሰርታችሁ ብሉ። እናመሰግናለን። ላይክ አርጉን። ቻው